ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በመላው ዓለም ያላችሁ እንደምናላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ስለ ቶፊቅ ትንሽ የምላችሁ ነገር ስላለኝ ነው። ቶፊቅን ሜዳ ላይ ብዙዎቻችን እናውቀዋለን። በቅርቡ ደግሞ የዩቱብ ስልጠና ፕሮግራም ጀምሮ ነበረ። እሱም በጀመረበት ጀመርኩ ብሎ እንዳለ ጠፋ አንድ ሁለት ወር ሆነው ሚዲያ ላይ የምናውቃቸውን ሰዎች ሲጠፉ ለምን ጠፉ ብለን እንጠይቅ። በተለይ ደግሞ የምናውቃቸው የቅርብ ሰዎች ከሆነ ደግሞ በተለይ ግዴታችን ነው፣ ምን ደረሰባቸው ማለት አለብን። ዛሬ ዝም ባል ቁጥር የሚከሰተውን ነገር እያያቸው ሰው እግዚአብሔር አምላክ የመከራውን ወይም ደግሞ የፈተናውን ጊዜ ያቅልለት። ታስሮም ከሆነ እንደተባለው እውነት ከሆነ ማሪና ነች፣ የቅርብ ሰው ነች፣ ደግሞ ለሱ የቅርብ ጓደኛው ነች። ይህን መረጃ እርግጠኛ ሳትሆን ይዛ ወደ እንሳት መጣም እርግጠኛ የሆነ መረጃ ቢሆን ነው ብዬ አምናለውኝ። ያው በቶፊቅ ሲያሽከረክር የነበረው መኪና ተጋጭቶ የሰው ህይወት እንዳለፈበት እንዲሁም ደግሞ ያ ሰው የተባለው የቅርብ ሰው ቤተሰብ የእሱ ቤተሰብ እንደሆነ ነው የታወ እየተናገረች የነበረው ቪዲዮ ላይ። እሱ ደግሞ ሹፌሩን አናቀውም፣ እዛ ላይ ተሳፋሪ የነበሩት ሰዎች ሌሎች ሰዎች ሹፌሩን አናቀውም ሰው ማምለጥ አለብክ፣ ውረድና ጥፋ ብለው እንደመከሩትና እሱም እንደጠፋ ነው እየተናገረች ያለችው። በእርግጥ በሰዓቱ ችግር ውስጥ ስትገቡ የምታደርጉትን የምትወስኑትን ውሳኔ ልክ ይሁን አይሁን የምታመዛዝኑበት ጊዜ ላይ አትሆኑም። ምንም እንኳን ወንጀል ሰርተን ከሰው ልንደበቅ ብንችል እንኳን ከሰው ልንሸሽ ወይም ደግሞ ከህግ ልንሸሽ ላንገኝ ሁሉ ብንችል እንኳን ከህሌና ፍርድ ማናችንም ማናወጣም ትልቁ የህሌና ቅጣትና ፍርድ ነውና። ይህን ባያደርግ ቆንጆ ነበረ። ቤተሰብም ስለሆነ ህይወቱ ያለፈው እንደ አስተያየት መረት ቢያደርጉለት፣ ምክንያቱም አውቁ አይደለም ልግደለው ብሎ አይደለም እግዚአብሔር አምላክ የፈቀደው ነው እና ያ ሰው የዛን ለት ህይወቱ ማለፍ ስለነበረበት፣ በዛም ምክንያት ባይሆን በሌላ ምክንያት ሊያልፍ ስለሚችል ይህን በመገናዘብ ቤተሰቦቹ ይቅርታ ሊያደርጉለት ቢችሉ እሱም ደግሞ ከተደበቀበት ወይም ደግሞ ሌላ ጣጣ ይዞ ከመምጣት በራሱ ላይ ሌላ ብዙ መከራ፣ ረጅም ጉዞ ከመጓዝ ይልቅ ወደ ህግ ቀርቦ የሚገባውን ቅጣት ማግኘት የተሻለ ነው። እረፍት ነው። አትሊስት ይሄ ሁሌ የሚጠይቅ ነገር ነው። ምንም እንኳ አውቆ ባይሆን በእኔ እጅ ሰው ሞተዋል፣ እኔ ደግሞ አምልጫለሁ የሚለው ጥያቄ በየዕለቱ የሚያሰቃየው ይሆናል። እና ይህ ቅርብ ሰዎች ይሆናችሁ በስልክ የምታገኙት ካላችሁ ምንም ችግሩን መጋፈጥ እንጂ መሸሽ እንደሌለበት ብትነግሩት ለእሱም ትንሽ እረፍት ይሆነዋል። ይሄ ትልቅ ነገር ነው፣ ትልቅ ጉዳይ ነው። እንኳን አይደለም የምትወዱትን የቅርብ ሰዋችሁን በራሳችሁ እና በእናንተ ምክንያት ህይወት እንዳለፈ ማሰብ ይቅርና እንደ ህልም እንኳን ማየት